ታላቅ የምስራች ጊፍት ሪል ስቴት በደንበኞቹ ጥያቄ መሰረት ለሁለተኛ ጊዜ ታላቅ የሽያጭ መርሃ ግብር መስከረም 29 እስከ ጥቅምት ስምንት ድረስ አዘጋጅቶ የቤት ባለቤት የሆኑ ብሎታል። ግንባታቸው ከ50 በላይ የደረሱ አፓርትመንቶችና የንግድ ሱቆችን በመሀል ከተማ በለጋሃር ሲምሲ ፖል አትላስ እንዲሁም ስቆችን በመርካቶ ተክለ ሃይማኖት አዘጋጅተናል። ምን ይሄ ብቻ! በአዲስ ዓመት የሽያጭ ኤክስፖ ለሚሳተፉ ደንበኞቻችን 20% እስከ 22% ቅናሽ፣ 55 በ45 የባንክ አማራጭ እንዲሁም በ5% ቅድመ ክፍያና በረጅም ጊዜ የባንክ ብድር ለሽያጭ አቅርበናል። አስታውሱ ከመስከረም 29 እስከ ጥቅምት 8 ቀድሞ ለሚመጡ ደንበኞቻችን ደግሞ ለየት ያሉ ጥቅማ ጥቅሞችን ይዘን ቀርበናል። በዚህ ሳይት ባለው የሽያጭ መራ ግብር ላይ ለመመስገብ መረጃ ለመውሰድ ከፈለጉ በሽያጭ ቢሮአችን ስልክ 09103510 እንዲሁም 0907 36 5669 ይደውሉ። ጊቭት ሪል ስቴት ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም ኳንንት ነኝ። እስራኤል ወደ ጋዛ የሰብአዊ ድጋፍ ይዘው በመጓዝ ላይ የነበሩ 14 ጀልባዎችን በቁጥጥሯ ስር አድርጋለች ተባለም። ይህንን የእስራኤልን ተግባር ተከትሎም በተለያዩ ሀገራት ተቃውሞ መቀስቀስ እንደጀመረ ተዘግቧል። ኢራን የሰኔው የ12ቱ ቀናት ከእስራኤል ጋር ያደረገችው ጦርነት የኒውክሊየር ፕሮግራሟን በሚመለከት ያስለወጠው አቋም እንደሌለ ይፋ አደረገች። በዚያ ጦርነት እጅ ለማሰጠት የተሞከረ ቢሆንም እኔን ግን ማንበርከክ አልተቻለም ብላለች ኢራን። አክላም የሚሳኤል አቅሟን እንደ አስፈላጊነቱ እንደምትጨምርም ገልጻለች። የዩሪያ ማዳበሪያ ፋብሪካና የጎዴ ነዳጅ ማጣሪያ ፋብሪካ ግንባታ የመሰረተ ድንጋይ ተቀመጠ። ከሁለት ወራት በኋላ አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ይጀምራል ተባለ። የሐዋሳ ከተማ ከንቲባ አቶ መኩሪያ መርሻዬ ከስልጣናቸው ተባረሩ። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩም። የዩሪያ ማዳበሪያ ፋብሪካ እና የጎዴ ነዳጅ ማጣሪያ ፋብሪካ ግንባታ የመሰረተ ድንጋይ ተቀመጠ። የጎዴ ነዳጅ ማጣሪያ በአመት 35 ሚሊዮን ቶን የማምረት አቅም አለው ተብሏል። የመሰረተ ድንጋዩን መቀመጥ ተከትሎ ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ለኢትዮጵያውያን ሁሉ የሚያኮራ ታሪካዊ ሁነት ተፈጽሟል ብለዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካ እና በጎልደን ኮንኮርድ ግሩፕ የሚገነባው ነዳጅ ማጣሪያ ፋብሪካ መሰረት ተድንጋይ ድንጋይ አስቀምጠናል ብለዋል። የጎዴ ነዳጅ ማጣሪያ ከሂላል የነዳጅ ስራ ድፍድፍ ነዳጅ በማውጣት በማጣራትና በማጠራቀም በአመት 3.5 ሚሊዮን ቶን የማምረት አቅም እንዳለውም ተመላክቷል። የማዳበሪያ ፋብሪካው ደግሞ ከካሉብ የጋዝ ስፍራ በማውጣትና 18 ኪሎ ሜትር የማጓጓዣ ቱቦ በመጠቀም በአመት 3 ሚሊዮን ቶን አምርቶ ያቀርባል ብለዋል ጠቅላይ ሚኒስትሩ። እነዚህ ፕሮጀክቶች የኢንዱስትሪ እድገትን ከማሳየት በላይ ናቸው ያሉት ጠቅላዩ እድሎችን ሰላምን የመጠቀም ትብብርን የማጠናከርና ሰላምን የማጽናት የጋራ ኃላፊነት ማሳያ ናቸው ብለዋል። ከሁለት ወራት በኋላ አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ይጀምራል ተባለ። የትራንስፖርትና ሎጂስቲክስ ሚኒስቴር ባወጣው የተሽከርካሪ ሰሌዳ ለውጥ መመሪያ መሠረት አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከሁለት ወራት በኋላ እንደሚጀመር በሚኒስቴሩ የትራንስፖርት አገልግሎትና ቁጥጥር ዘርፍ ገልጿል። በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ 1050 ህዳር 2017 መሠረት አሁን በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠው የተለያዩ ክልሎች እና የከተማ አስተዳደሮች መለያዎች ተመሳሳይ መለያ እንዲኖራቸው ያስገድዳል። በዚህ መሰረት በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንዲሁም ኢቲ የሚል የግዕዝ ፊደላት እና የላቲን ፊደላት ይዘት እንዲኖረው እንደሚደረግ ከዚህ በፊት መዘገባችን ይታወሳል። የሐዋሳ ከተማ ከንቲባ አቶ መኩሪያ መርሻዬ ከስልጣናቸው ተባረሩ። የሲዳማ ክልል ብልጽግና ፓርቲ በሁለተኛው ቀን የአመራር ግምገማ ውሎ የሐዋሳ ከተማ ከንቲባ አቶ መኩሪያ መርሻዬን ከስልጣን አባሯል። ከንቲባው ከስልጣን የተወገዱት በኃላፊነት ላይ እያሉ በፈጸሙት ሌብነትና በበርካታ ብልሹ አሰራር ተገምግሞ እንደሆነ ታውቋል። ወደ ውጭ ዜናዎቻችን እናልፋለን። እስራኤል ወደ ጋዛ የሰብአዊ ድጋፍ ይዘው በመጓዝ ላይ የነበሩ 14 ጀልባዎችን በቁጥጥሯ ስር አድርጋለች ተባለ። ይህን ድጋፍ አቀናጅተው ወደ ጋዛ ጉዞ እያደረጉ ያሉት የሱሙድ ፍሎቲላ ተጓዦች ሌሎች 23 ጀልባዎች ወደ ጋዛ መገስገሳቸውን ቀጥለዋል ማለታቸውን አሶሺየትድ ፕሬስ ዘግቧል። እስራኤል 14 የውጭ ሀገራት አክቲቪስቶችን ያሳፈሩ ጀልባዎችን ነው በቁጥጥሯ ስር ያደረገችው። እነዚህ የፍሎቲላ ተጓዦች የሰብአዊ ድጋፍ ነው የተነሱ መሆናቸውን ገልጿል። ይህ የግሎባል ሱሙድ ፍሎቲላ መድኃኒቶችንና ምግቦችን ወደ ጋዛ የጫነ ሲሆን አምስት መቶ የሚደርሱ የህግ ባለሙያዎች፣ አክቲቪስቶችና ሌሎችንም ተሳታፊዎችን አሳፍሮም ይዟል። ቱርክ፣ ስፔንና ጣሊያን ጀልባዎቻቸውን የላኩ ሲሆን ቱርክ እስራኤል በጀልባዎቹ ላይ የምታደርገው ጥቃት የሽብር ድርጊት ነው፣ የበርካታ ንጹሐን ሰዎችንም ህይወት አደጋ ላይ የሚጥል ነው ብላለች። እስካሁንም 24 የቱርክ ዜጎች በፍሎቲላ በእስራኤል ቁጥጥር ስር ውለዋል የተባለ ሲሆን በተመሳሳይ የኮሎምቢያ ሁለት ሰዎችም ተይዘዋል። የኮሎምቢያው ፕሬዚዳንት ጉስታቮ ፔትሮ ባለፈው ሳምንት በተመድ የጸጥታው ምክር ቤት ጠቅላላ ጉባኤ ላይ ባደረጉት ንግግር ፍልስጤማውያንን ነጻ የሚያወጣ ዓለም አቀፍ ጦር እንዲዘጋጅ በመግለጽ ለፍልስጤም ያላቸውን ውግንና ማሳየታቸው ይታወሳል። እሳቸውን ተከትለውም የኢንዶኔዥያው ፕሬዝዳንትም አገራቸው ሃያ ሺህ ጦር ለማዋጣት ፈቃደኛ እንደሆነች መግለጻቸው ይታወሳል። እስራኤል ካለፈው ዓመት ጀምሮ በኮሎምቢያ ኤምባሲዋ ዘግታለች። እስራኤል የፍሎቲላን ጀልባዎች መቆጣጠሯን ተከትሎ እስካሁን በጣሊያንና በኮሎምቢያ አመፅ እንደተቀሰቀሰም ይሄው የአሶሽትድ ፕሬስ ዘገባ ያመላክታል። የእስራኤል ባህር ኃይል ቀደም ብሎ የፍሎቲላ ጀልባዎች ወደ ጦርነት ቀጠና እየተጠጉ መሆናቸውን በመግለጽ ሲያስጠነቅቅም ቆይቷል። አክሎም እርዳታዎች ሰላማዊ በሆኑ ቻናሎች መጓጓዝ እንዳለባቸው በመግለጽ ነገር ግን የፍሎቲላ አስተባባሪዎች የእስራኤልን ተግባር እንደ ጦር ወንጀል የሚቆጠር መሆኑን በመግለጽ ሳይቀበሉት ቀጥለዋል። እስካሁን በጉዞ ላይ እንዳሉ የተገለጹት ቀሪ 23 ጀልባዎች በጉዞአቸው ላይ እክል ካላጋጠማቸው ምሽቱን ይደርሳሉ ተብሎም ይጠበቃል። እስራኤል ሐማስ ጋዛን ከተቆጣጠረበት ከ2007 ጀምሮ የባህር ላይ እንቅስቃሴዎችን እንደገደበች ይነገራል። ከዚህ ቀደምም እርዳታዎችን በባህር ወደ ጋዛ ለማድረስ ተሞክሮ ሳይሳካ እንደቀረ ዘገባው አስታውሰዋል። በ2010 ዘጠኝ አክቲቪስቶች ተመሳሳይ ሙከራ ሲያደርጉ ተገድለዋል። ጣሊያን የውጭ ጉዳይ ሚኒስትር ጣሊያናውያንና ፈረንሳውያን ፖለቲከኞችን ጨምሮ በጀልባዎቹ የተሳፈሩ አምስት መቶ ሰዎች ላይ ጥቃት እንደማይደርስ ከእስራኤል ማረጋገጫ እንደተሰጣቸው በይፋ ተናግሯል። በአሜሪካና በእስራኤል የረቀቀው አዲስ የሰላም እቅድ እስካሁን በቱርክና በአረብ አገራት አሸማጊዎች ሐማስ እቅዱን እንዲቀበል ግፊት እያደረጉ ቢሆንም ከፍተኛ የቡድኑ አመራሮች ግን እቅዱ ውድቅ የሚደረግበት እድል ሰፊ መሆኑን በመግለጽ ላይ ናቸው። ኢራን የሰኔው የ12 ቀናት ከእስራኤል ጋር ያደረገችው ጦርነት የኒውክሌር ፕሮግራሟን በሚመለከት ያስለወጠው አቋም የለም አለች ኢራን። ይልቁን የምዕራብ አገራት የኢራንን የኒውክሌር ቴክኖሎጂ ለማስቆም ከመሯሯጥ ይልቅ ቢቀበሉት ይበጃል ብላለች። አሜሪካና እስራኤል በሰኔ ይህንን ፕሮግራሜን እንድተወው ለማድረግ በማሰብ ጦርነት ቢከፍቱብኝም ጦርነቱ በዚህ ረገድ ምንም ያመጣው ለውጥ የለም ማለቷን የሀገሪቱ የዜና ምንጭ ቴህራን ታይምስ አስነብቧል። አክላም ቴህራን ለ ሰላማዊ አገልግሎት የሚውል የኒክሌር ፕሮግራም እንዲኖራት ህጋዊ መብት አላትም ብላለች። እኔ የ2015ቱን የኒክሌር ስምምነት ለመፈጸም የተስማማሁ ነኝ፣ አሜሪካ ግን ይህንን አፍርሰዋለች ስትልም ወቀሰዋን አሰምታለች። ኢራን አሁንም ከኒክሌር ተቆጣጣሪው ኤጀንሲ ጋር ንግግር ላይ ብትሆንም አውሮፓ የአሜሪካን ውሳኔን ብቻ ነው የሚከተለው ስትል ገልጻለች። በዚህ የተነሳ የኢራን መሪዎች ከአሜሪካ ጋር መነጋገር ምንም ነጥብ እንደሌለው ይረዳል ሉ ብለዋል። ዘገባው ዓላማው ዳግም ማዕቀብ እንዲጣልና ኢራንም የኒውክሌር ፕሮግራሟን እንድታቆመው ማድረግ እንደሆነም ገልጻለች። ምዕራቡ በትክክል የሚፈልገው ኢራን በቀጠናው ያላትን ኃይል ማሳጣት ነው ስትልም ገልጻለች። ምዕራቡ በ12ቱ ቀናት ጦርነት እጅ ለማሰጠት ሞክሮ ነበር ነገር ግን ኢራንን ማሸነፍና መቆጣጠር እንደማይቻል አይተውታል ብላለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትናሁ በሰሞኑኛው የመንግስታቱ ድርጅት ጠቅላላ ጉባኤ ላይ እስራኤልና አሜሪካ በጋራ በወሰዱት እርምጃ የኢራን የኒውክሌር ስጋት እንደተወገደ እንዲሁም ድል ማድረግ እንደተቻለ መግለጻቸው አይዘነጋም። ይህ በእንዲህ እንዳለ ኢራን የሚሳኤል አቅሟን እንደምታሳድግ በከፍተኛ ኮማንደሯ በኩል ይፋ አድርጋለች። አንድ ከፍተኛ የኢራን ኮማንደር ኢራን አስፈላጊ ሆኖ ከተገኘም የሚሳኤል መጠኗን ትጨምራለች በማለት ተናግሯል። የምዕራቡ አገራት ግን የእኛን የሚሳኤል አቅም ለመግታት ይፈልጋሉ፣ እሱ ግን አይሆንም ብለዋል። የኢራን ሚሳኤሎች በሚፈልጉት ርቀቶች ደርሰው ጥቃት ማድረስ የሚችሉ ናቸው ብለዋል ኮማንደሩ። ታላቅ የመሰራጭ ጊፍት ሪል ስቴት በደንበኞቹ ጥያቄ መሰረት ለሁለተኛ ጊዜ ታላቅ የሽያጭ መርሃ ግብር ከመስከረም 29 እስከ ጥቅምት ስምንት ድረስ አዘጋጅቶ የቤት ባለቤት የሆኑ ብሎታል። ግንባታቸው ከ50 በላይ የደረሱ አፓርትመንቶችና የንግድ ሱቆችን በመሀል ከተማ በለጋሃር ሲምሲ ፖል አትላስ እንዲሁም ስቆችን በመርካቶ ተክለ ሃይማኖት አዘጋጅተናል። ምን ይሄ ብቻ በአዲስ ዓመት የሽያጭ ኤክስፖ ለሚሳተፉ ደንበኞቻችን 20% እስከ 22% በቅናሽ 55 የባንክ አማራጭ እንዲሁም በ5% ቅድመ ክፍያና በረጅም ጊዜ የባንክ ብድር ለሽያጭ አቅርበናል። አስታውሱ ከመስከረም 29 እስከ ጥቅምት 8 ቀድሞ ለሚመጡ ደንበኞቻችን ደግሞ ለየት ያሉ ጥቅማ ጥቅሞችን ይዘን ቀርበናል። በዚህ ሳይት ባለው የሽያጭ መራ ግብር ላይ ለመመስገብ መረጃ ለመውሰድ ከፈለጉ በሽያጭ ቢሮአችን ስልክ 09103510 እንዲሁም 0907 36 5669 ይደውሉ። ጊቭት ሪል ስቴት።